ከወራት በፊት ነሐሴ 21 ቀን 2017 ዓ ም ባህር አቋርጦ ሀገር አሳብሮ ከኢትዮጵያ ሊቢያ ከሊቢያም ደግሞ ጣሊያን ከዛም ወደ ፈረንሳይ ከፈረንሳይም በትንሽ ጀልባ ተሳፍሮ እንግሊዝ ቻናልን አቋርጦ በትንሹ ከ1800 ዩሮ በላይ በመክፈል ወደ ዩናይትድ ኪንግደም እንደገባ የሚነገርለት ሃዱሽ ገብረስላሴ ባቱ የተባለ ግለሰብ ሀገር እንግሊዝ እንደገባና ገና በቅጡ ወር እንኳ ሳይሞላው የአገሪቱን መሬት በረገጠ በስምንተኛው ቀን ለአቅመ አዳም ባልደረሱ የሀገሬው ታዳጊ ሴት ልጆች ላይ ያልተገባ የጾታ ጥቃት ሙከራ ፈጽሟል በሚል በቁጥጥር ስር ውሎ ጉዳዩን በፍርድ ቤት ሲከታተል ቆይቶ በኋላ በሕግ ጥላ ስር የመዋሉ ዜና በስፋት መሰማቱ ይታወቃል። ታዲያ ይህ በእንዲህ እንዳለ እንዲህ ባልተገባ ነገር ተከሶ ዘብጥያ የነበረው ኢትዮጵያዊ እንደሆነ የተነገረለት ሃዱሽ ገብረስላሴ ቅባቱ ከትናንት ጀምሮ ከእስር ቤት የማምለጡ ዜና ይሰማ ይዟል። እርግጥ ነው አንዳንዶቹ አላመለጠም ሃዱሽ ገብረ ስላሴ ቅባቱ ከእስር ቤት አምልጦ ሳይሆን በስህተት ተለቆ ነው የሚሉ ዜናዎችም ይሰማሉ። ሰላም የተወደዳቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ይህንን ጉዳይ በስፋት ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን፣ ክበሩልን። በዩናይትድ ኪንግደም ኢሴክስ ግዛት በኤፒንግ ከተማ ወሲባዊ ትንኮሳዎችን ፈጽሟል ተብሎ የተከሰሰው ኢትዮጵያዊ እንደሆነ የተነገረለት ስደተኛ ሀዱሽ ገብረስላሴ ቅባቱ ክርስቲያን ነኝ፣ ባህሌም አይደለም ሲል የተከሰሰባቸውን ወንጀሎች እንዳልፈጸመ ለፍርድ ቤት የመናገሩ ዜና በአያሌው ተሰራጭቶ ነበር። በ14 ዓመት ታዳጊ ልጆች ላይ ወሲባዊ ትንኮሳዎችን፣ ህፃንን ለወሲባዊ ድርጊት ማነሳሳት፣ ወሲባዊ ጥቃት የሚሉትን ጨምሮ አምስት ክሶች የቀረበበት ሀዱሽ ይህንን የተናገረው በከተማው ፍርድ ቤት ነሐሴ 21 ቀን 2017 ዓ ም በሰጠው ቃል ላይ ነበረ። ሃዱሽ ወደ ዩናይትድ ኪንግደም መደበኛ ባልሆነ መንገድ የገባው ሰኔ 22 2017 ዓ ም ሲሆን በቁጥጥር ስር የዋለውም ከ8 ከስምንተኛ ቀን በኋላ ማለትም ሐምሌ አንድ ቀን 2017 ዓ.ም ላይ ነበረ። ግለሰቡ የጥገኝነት ጥያቄዎች በሚኖሩበት ቤል ሆቴል ውስጥ ነበር ነዋሪነቱን ያደረገው። የትምህርት ቤት ጓደኞች ተሰባስበው ተቀምጠውበት በነበረበት የኤፒንግ የከተማ ማዕከል አካባቢ ነው እንዲህ ያለውን ተግባር ፈጽመዋል የተባለው። ሃዱሽ በቁጥጥር ስር መዋሉን ተከትሎ በወቅቱ በሺዎች የሚቆጠሩ ሰዎች በቤል ሆቴል አቅራቢያ ጸረ ስደተኞች ተቃውሞ አሰምተው ነበር። በተመሳሳይ መልኩ ዘረኝነትን የሚቃወሙ ሌሎች የድጋፍ ሰልፎችም ተደርገው እንደነበር ታይቷል። ከተቃውሞ ጋር ተያይዞ በተነሳው ሁከት 16 ሰዎች በቁጥጥር ስር መዋላቸውን ፖሊስ አስታውቆ ነበር። ከዚህ ረብሻ ጋር ተያይዞም በዩናይትድ ኪንግደም ከፍተኛ ፍርድ ቤት ጥገኝነት ጠያቂዎች ከሆቴሉ ወጥተው ወደ ሌላ ስፍራ እንዲዘዋወሩ፣ እንዲሁም ደግሞ ሆቴሉ እንዲዘጋ በጊዜያዊነት ብይን ተላልፎበትም ነበር። የስደተኞች ጉዳይን በተመለከተ በበላይነት የሚያየው መስሪያ ቤትም ሆም ኦፊስ ማለት ነው የሆቴሉ ባለቤት በውሳኔው ላይ አቤቱታ ማስገባታቸውንም አስታውቆ ነበር። በኢትዮጵያዊው ስደተኛ ላይ ተቃውሞ ለማሰማት አደባባይ ወጥተው ሰልፉ ላይ ቢያንስ በትንሹ 500 ያህል ሰዎች ተገኝተው እንደነበርም ይነገራል። ኢትዮጵያዊ ነው በተባለው ይህ ግለሰብ ላይ ተቃውሞ ለማሰማት አደባባይ ወጥተው ሰልፉ ላይ ተሳትፈው ነበር የተባሉ የሰዎች ብዛት ከ500 በላይ እንደሆነም ተነግሯል። እነዚህ ግለሰቦች ሃዱሽ ላይ ተቃውሞ ያሰሙ ቢሆንም በወቅቱ ብጥብጥ በመፈጠሩ ፖሊስ ጣልቃ ገብቶ ነገሩን የማረጋጋት ስራ አከናውኖ ነበር። ይህንን ተከትሎ ከታሰሩ እንግሊዛውያን መካከል ሶስቱ ፍርድ ቤት ቀርበው ባሳዩት ያልተገባና ባደረጉት ድርጊት ምክንያት እንደተፈረደባቸውም ተሰምቷል። በዚህ መሰረትም ተከሳሾቹ ላይ በትንሹ ከሁለት ዓመት እስከ አራት ዓመት የሚደርስ እስር እንደተጣለባቸውም ተዘግቧል። የፍርድ ቤቱ ሂደት ሃዱሽ ጥገኝነት ጠያቂ ከመሆኑ ጋር ተያይዞም የማኅበረሰቡንና የሚዲያውንም ቀልብ በብዛት የሳበ ጉዳይ ሆኖ ሰንብቶ ነበረ። ማክሰኞ ነሐሴ 20 ቀን 2017 ዓ ም በኋላው ችሎ በከተማዋ ማዕከል ተቀምጠው የነበሩትን ሁለት የ14 ዓመት ታዳጊዎች ከእነሱ ልጅ መውለድ እንደሚፈልግና ወዳረፈበት ዘቤል ሆቴልም እንደጋበዛቸው ተሰምቷል። ይህም ብቻ ሳይሆን ግለሰቡ ከልጆቹ ይሁንታና ፈቃድ ውጪ ሊስማቸው እንደሞከረም ተገልጾበታል። ጠበቃው ሞሊ የተባለች ግለሰብ ደንበኛው በከተማዋ ማዕከላዊ ስፍራ ቢገኝም የቀረቡበትን ክሶች ውድቅ አድርጎ ተከራክሮለት ነበር። በዚህ ችሎት የአዱሽ ተርጓሚ ሂደቱን ሁሉ በትግረኛ እየተረጎመ ያስረዳለት እንደነበረም ተገልጿል። ሃዱሽ በወቅቱ በሰጠው ቃል የቀረቡበት ክሶች ሁሉ የፈጠራ እንደሆኑ እና ምንም አይነት ስህተት እንዳልሰራ ራሱን ተከላክሎ ምላሽ ሰጥቶ ነበር። ሃዱሽ ወደ ዩናይትድ ኪንግደም እንዴት እንደገባ ከአቃቤ ሕግ የመስቀለኛ ጥያቄም ቀርቦለት ነበር። ከሀገር ኢትዮጵያ ከወጣው በርካታ ዓመታትን አስቆጥሬያለሁ ሲልም መልሷል። ግለሰቡ ጉዞውን ሲያስረዳም ከኢትዮጵያ ተነስቶ በሊቢያ ተሻግሮ ወደ ጣሊያን ከዚያም ደግሞ በፈረንሳይ በኩል አድርጎ ወደ እንግሊዝ እንደገባም ተናግሯል። ከፈረንሳይም በትንሽ ጀልባ ተሳፍሮ እንግሊዝ ቻናልን አቋርጦ ወደ ዩናይትድ ኪንግደም የገባ ሲሆን ለዚህም ጉዞው ይሆን ዘንድ 1800 ዩሮ መክፈሉንም አስረድቷል። ሃዱሽ ኢትዮጵያ ውስጥ በነበረበት ወቅት የስፖርት መምህር እንደነበረም ይናገራል። ፍርድ ቤቱ የሃዱሽ ዕድሜ 41 ነው ቢልም ዕድሜው ግን 38 መሆኑን እሱም አስረግጦ ይናገራል። የሃዱሽ ጠበቃ ሞሊ በህጻናቱ ላይ ያደረግከው ነገር አለ ወይ ስትል ጠይቀው ነበር። ሃዱሽ በፍርድ ቤት ይህንን ነገር ስለማድረጉ ሲጠየቅም፣ እኔ አራዊት አይደለሁም። እነዚህ ህጻናት ናቸው የነገ ተስፋ የወደፊት ትውልድ ናቸው ሲል መለሰ። በምስክር መስጫ ሳጥን ውስጥ ሆኖ በተቆጣ መንፈስ እኔ ወንጀለኛ አይደለሁም ሲል ነበር ለፍርድ ቤቱ የመለሰው። በቁጥጥር ስር የዋሉት ፖሊሶችም ታዲያ በወቅቱ ስትያዝ ለምን አዝናለው አልክ ተብሎ በተጠየቀበት ወቅትም በሌሎች ስደተኞች ላይ ሊመጣ የሚችለውን ነገር ስላሰብኩት ነው ሲል መልሷል። በዚህ ችሎትም ከዚህ ቀደም ለፖሊስ የሰጠውን ምስክርነት በመድገም ታዳጊዋ ልጅ ልጅ የት ሆናለች እኮ ህጻን ነች? ሲል ተናግሯል። ልጆቹን በጭራሽ አልነካዋቸውም ሲል መለሰ። ወሲባዊ ጥቃት አድርሶብኛል ያለችው ሴት ልጅን አስመልክቶም ሃዱሽ ምስክርነቱን የሰጠ ሲሆን ቆንጆነ ቤቴ እንድትመጣ ፈልጋለሁ አለችኝ ሲል ለፍርድ ቤቱም ተናግሯል። በጣም ተናዳ ቤቴ ካልመጣ ተማሪዎችን እያናገርክ ነው ፖሊስ እጠራለሁ አለችኝም ሲል መለሰ። ወሲባዊ ትንኮሳ አድርሷል በተባለበት በሰኔ 30 ከአንድ ጓደኛው ጋር መንገድ ላይ እየሄደ ልጆቹን እንዳያቸው ገልጿል። በዚች ወቅት ታዳጊዎቹን ሊስማቸው ሞክረው እንደሆነ ተጠይቆ እኔ እንስሳ አይደለሁም እንዲህ አይነት ነገር አላደርግም ክርስቲያን ነኝ በባህሌ ውስጥም እንዲህ ያለ ነገር የለም ሲል መልሷል። ከታዳጊዎቹ ልጅ መውለድ እፈልጋለሁ ብልሃል ወይም ደግሞ አላልክም ተብሎ ሲጠየቅ በፍጹም የሚል መልስም ሰጥቷል። ታዳጊዎቹ ከ18 ዓመት በታች በመሆናቸው በዘገባ ወቅት ስማቸው እንዳይጠቀስ የወጣ መመሪያም ነበረ። ወሲባዊ ጥቃት ደርሶብናል ያሉት ታዳጊዎቹ ሃዱሽ በቁጥጥር ስር በዋለበት ወቅት ምስክርነታቸውን ሰጥተዋል። በፖሊስ ጣቢያ የሰጡት ምስክርነት ቪዲዮም በችሎቱ ታይቷል። ታዳጊዎቹ በፍርድ ቤቱ ህንፃ ሌላ ክፍል ውስጥ ሆነው ነበረ ምስክርነታቸውን እንዲሰጡ የተደረጉት አቃቤ ህግና የሃዱሽ ጠበቃ ለታዳጊዎቹ በቪዲዮ በቀጥታ ጥያቄ ማቅረቡ ነበር። በከተማዋ ማዕከል የትምህርት ቤት ጓደኞች ተሰባስበው ባገኛቸው ወቅት አዱሽ ስሙን ቶማስ እንዳላቸውና እና 20500 ዩሮ ከፍሎ ዩኬ እንደገባ እንደነገራቸው በስፍራው የነበረ አንድ ታዳጊ ገልጿል። በተጨማሪም ለአንደኛዋ አፍሪካ ነይ ጥሩ ሚስት ትሆኛለሽ እንዳለም ይኸው ታዳጊ ለፍርድ ቤቱ አስረድቷል። ቀጣይ በነበረው ችሎት ከሁለቱ ልጆች ጋር ተቀምጦ የነበረ ጓደኛቸው በሰጠው ምስክርነት ሃይሮድ በተሰኘ ስፍራ ላይ ተቀምጠው ግለሰቡን አዱሽን ማለት ነው አየ ነው ሲል ቃሉን ሰጥቷል። ፒዛ እየበላን ነበር። እናም አንድ ስላይስ እንድንሰጠው ጠየቀን። ተነስተን የሆነ ነገር ልናመጣ ሄደን ስንመለስ እዛው ተቀምጦ ነበር። እናም ወደ ቤል ሆቴል እንሂድ ልጆች እንውለድ ሲል መናገሩን ይኸው ታዳጊ ለፍርድ ቤቱ ተናግሯል። ፍርድ ቤቱም ይህንን ሁሉ ከሰማ በኋላ ሃዱሽ ገብረስላሴ ቅባቱ የተባለው የ41 ዓመቱ ኢትዮጵያዊ በቀረቡበት ክሶች በሙሉ የ12 ወራት እስር ፈርዶበታል። ይሁንና አሁን ደግሞ ይህ ግለሰብ በትላንትና ዕለት ከእስር ቤት ወጥቶ ማምለጡ ተሰምቷል። ይህም እጅግ በጣም አነጋጋሪ ሆኗል። አነጋጋሪ ከመሆኑን በመለስ ደግሞ እንደምን አድርጎ አመለጠ አምልጦ አይደለም የሆነኝ ተብሎ ተለቆ ነው የሚሉ ሌሎች ብዙ እሰጥ አገባዎችንም ሊፈጥር ችሏል የለንደን እስር ቤት ሃዱሽን በስህተት እንደለቀቀው የገለጸ ሲሆን ፖሊስ በበኩሉ ፎቶውን አሰራጭቶ አፋልጉኝ የሚል ማስታወቂያ አውጥቶበታል ይህ ግለሰብ ታዲያ ሙሉ ቱታ ለብሶ ፌስታል በፌስታል ልብሶችና መጽሔቶች ቢጤ ይዞ ከእስር ቤት ወጥቶ ሰዎችን አቅጣጫ ጠይቆ ጠቁመውት ወደ ጠቆሙት ቦታ ሲሄድ የሚያሳይ የካሜራ ቪዲዮም ተለቋል የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታድርጉን ዘንድ በትህትና ጠየቅን። ክበሩልን።